ቅዳሜያችንን ያሳመረ ምርጥ ጨዋታ በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስ ዩናይትድን በኢታድ በማስተናገድ 3 ለሁለት ማሸነፍ ችሏል። በጣም ድራማዊ የነበረ ጨዋታ ነበር። በዚህ ጨዋታ ላይ ማንቸስተር ሲቲዎች በፊል ፎደን እንዲሁም ደግሞ በቫርዲዮል ጎል አማካኝነት 2 ለዜሮ ሲመሩ ከቆዩ በኋላ ከሁለተኛው አጋማሽ መልስ ሊድሶች እንግዲህ ወደ ጨዋታው ተመልሰው በካልቨርት ሉዊን ሉዊንና ንሜቻ ጎል አማካኝነት ሁለታቻ ጨዋታው ማድረግ ችለው ነበረ። ከዚያ በኋላ መልሰው ማንቸስተር ሲቲ ጨዋታው ላይ ብልጫ ወስዶ ለመጫወት ሲሞክሩ ነበረ ዘጠና አንደኛው ደቂቃ ላይ በፊል ፎደን አማካኝነት ተጨማሪ ጎል በማስቆጠር ጨዋታውን በግሩም ድራማዊ በሆነ ሁኔታ 3 ለሁለት ማሸነፍ ችሎ ነበረ። የመጀመሪያ አጋማሽ ቶታሊ ጌሙን ዶሚኔት አድርገውት ነበረ። ነገር ግን ሰከንድ አፍ ሊድሶች ወደ ጨዋታው እየተመለሱ ነበረ። ያንን ማኔጅ ለማድረግ በጣም ተቸግረው ነበረ። ከዛ በኋላ ግን መልሰው ውጤቱን ወደ እጃቸው በማስገባት ጣፋጭ የሚባል ሶስት ነጥብ ማግኘት ችሏል። በዚህ ማንችስተር ሲቲ 25 ነጥቦችን በመሰብሰብ በፕሪሚየር ሊግ ለጊዜ ሁለተኛ ደረጃ ላይ ይገኛል። ነገ አርሰናል ከቼልሲ በስታንፎርድ ብሪጅ የሚያደርጉት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ምናልባት የደረጃ ልዩነቶች ሊፈጠር ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮመንት ሰክሽን ላይ አካፍልኝ። በናና ቤት ከአንደኛ እስከ 10ኛ ዲፖዚት ስታደርጉ እስከ 350 ብር ቦነስ ማግኘት ትችላላችሁ። ሲቲዘንስ እንግዲህ በጣር በሞት ማሞተው ሶስት ለሁለት እንግዲህ ያሸንፈዋል። እኔ የምላችሁ ግን ሲቲዘንስ ማለት ነው። ይሄ እኛንና እናንተ የሚመለክት ነው። ሊቨርፑልና ሲቲ ምን ያህል እንደወረደን ግን ያያያችሁ ነው ያላችሁ። ምን ያህል ካቋማችን እንደወረደን ይሄ ነበር እውነት። የ2023 ማን ሲቲ ይሄ ነበር የሁለት ሺህ ሀያ ሶስት ሀያ አራቱ ሊቨርፑል የሁለት ሺህ አስራ ዘጠኙ አስራ ስምንቱ ሀያው አስራ ዘጠኙ ይሄ ነበር። የምር እውነት ማንሲቲ ከሊድስ ጋር በእንደዚህ አይነት ውጤት ይወጣ ነበር? ጊዜ እኮ አይጣል ነው ታውቃላችሁ። ጊዜ አይጣል፣ ጊዜ አይጣል። ማንሲቲ ከሊድስ ጋር ወራጅ ቀጠና ካለ ቡድን ጋር እንዲህ ስትራገል ሊያረጋል ብሎ ያሰበሰው ነበር? እውነት የዛሬ ሁለት ሶስት ዓመት የዛሬ አራት ዓመት ሊቨርፑል ወንደዚህ አይነት መንገድ ይኮታኮታል ብለን አስበና በኖቲንግሃም ፎረስት አንፊልድ ላይ አሮ ኖ ሲቲ፣ የእናንተም ነገር ምንም አያሰማም። የእናንተም ውጤት አሳማኝ ውጤት አይደለም እያስመዘገባችሁ ያለችሁት። እውነት እንነጋገር፣ አሳማኝ ውጤት አይደለም ይ ነው። ከኛ በሆነች ፖይንት ብትሻሉ ነው እንጂ አሳማኝ ውጤት አይደለም ይ ለጳጣሪ ማይመች ሲቲ ነው ክለቡ እግዚአብሔር። አሁን ወንድም ለጳጣሪ በጊዜ ተኛ ማለት ነው የሌላ ክለብ ሲቲ ማንም ከማን ሲቲ ሶስት ለሁለት ሲቲ በሜዳው ሊዋረድ ነበር፣ ምናምን ማንም ሰፍ እንዳከፍት። የዩናይትድን ደጋፊ ብትሆን እናንተ ዝም በሉ ሲጀመር። እኛን መተ ወይ አጨብጨብ ወይ እንዳሰራውላ ስለኛ ቪዲዮ በሜዳ በአስር ተጫዋች ጎል ማግባት አቅቶ የተሸነፍኩ ቡድን። የሊቨርፑል ደጋፊ ብትሆንም ለሁሉም ነው እየከፈትክ የምትሰጠው። አርሰናል ደጋፊ ብቻ ነው ማውራት የሚችለው፣ እሱም ነጋፉን ይዘጋል። ከቼልሲ ምን አገባን እኛ? ለምን አስር ይግባብን? ሶስት ነጥብ ይዘን ነው የወጣ ነው እኮ አለቃ። በዛ በማቲያስ ኑኒዝ ድድብናና ፔናልቲን የገባብን፣ አዎ ለጎል ለምን ሶስትም አራትም ለምን አይገባብንም? ሶስት ነጥብ ይዘን እስከ ወጣን ድረስ እንደፈለግን የማውራት መብታለን እ ደግሞ ዊናችንንም ልታጣጥሉ ፈለጋችሁ? ስርት ስርዓት። ለማንኛውም ቴሌግራም ላይ እያሳካን ያለነውን ትኬት ናሁን ፕሪዲክሽንስ ብለህ ቼክ አድርገው መብላት እ ማይ ሲቲ ፋን

ምሽቱ ሰላም ነው ምሽቱ ሰላም ነው ሁለት ለዜሮ መሪነቱን ለሊድስ ዩናይትድ ወች። አሳልፈው ለመስጠት ተቃርቦ የነበሩት ማንቸስተር ሲቲዎች በከተማው ልጅና የአካዳሚ ፍሬ በሆነው ፊልፎደን ዘጠና አንደኛ ደቂቃ ጎል ጨዋታውን ሶስት ለሁለት ማሸነፍ ችለዋል። በዚህም በአስራ ሶስተኛው ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ሊድስ ዩናይትዶችን በሜዳቸው አስተናግደው በመጀመሪያው አጋማሽ ፊልፎደንና ግቫርዲዮል ባስቆጠሯቸው ሁለት ጎሎች ሁለት ለዜሮ እየመራ ወደ መልበሻ ክፍል ቢያመራም፣ ነገር ግን ከረፍት በኋላ ሊድስ ዩናይትዶች ከፍጹም ቅጣት ምትና በጨዋታ ባስቆጠሯቸው ሁለት ጎሎች ታግዘው ሁለት እኩል መሆን የቻሉ ቢሆንም ነገር ግን ዘጠና አንደኛው ደቂቃ ላይ ዘንድሮ በጥሩ መነቃቃት ላይ የሚገኘው ፊልፎደን ባስቆጠራት ወሳኝ ጎል ጨዋታውን ሶስት ለሁለት በማሸነፍ በፕሪሚየር ሊጉ መሪነት ላይ ከሚገኘው አርሰናል በአራት ነጥቦች ዝቅ ብሎ 25 ነጥቦችን ሰብስቦ በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ በሁለተኛ ደረጃ ላይ ቁጭ ብሏል። ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስም በዚሁ ደረጃ ላይ የሚቀመጥ ይሆናል። በነገው ዕለትም ታዲያ የፕሪሚየር ሊጉ መሪ አርሰናል ከቼልሲ ጋር የሚጫወት ይሆናል። ታዲያ ስለ ማንችስተር ሲቲ ድል እንደዚሁም ስለ ፕሪሚየር ሊጉ ፉክክር እናንተ እናንተስ ምን ትላላችሁ አላችሁ ስለጨዋታው ያላችሁን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ከዚህ ጉድ ላወጣን ፈጣሪ ተመስገን ማለት ነው። የምር አንዴ ሁላችሁም ተመስገን በሉ ወይ ሊድስ ሜዳችን ላይ መጥቶ እንደዚህ ቀልልብን። ሊድስ የምር ያሳፍራል፣ ወላሂ ያሳፍራል። ዋናው ሶስት ምጥ ማግኘታችን ይኖራል ወደ ከዚህ ሁሉ ወያላ አፍ ውስጥ ላውጣን ብቻ ላንተ ተመስገን። እንደዚህ ራሱ ሆኖ አይፈቱንም፣ ግን በቃ ተመስገን። ሲቲ ዛሬ ሲቲ አልነበረ። ሊድ ሊድ ስሜዳችን ላይ መጥቶ ለጉል አገባ። እኔ ቪዲዮ እኮ ቀደም እየሰረችኝ ነበር ከስድስት በላይ ጎል ካላገባና አንቺም ሲጀመር አንቺልም እራሱ ውርደታም ፊል የኔ አባት የኔ ልዩ ምን ብዬ ላመስግንህ ምን የኔ የቁርጥን ቀን ልጅ ምን ብዬ ቃላት ልግለጽህ ምን አይነት ልጅ ነህ ምን አይነት ወይኔ ወይኔ የኛ በመሆናችን በመሆንህ አንተ የቁርጥን ቀን ልጃችን የኛ ቤት ምን ብስም ይለ ምን ሊበላ ወላሂ አልሐምዱሊላህ ትይ በምን ቃላት ጎሎሬ እኮ ይኸው ደረቀ ደረቀ በጩኸት በጩኸት ምን አይነት ልጅ ነህ እ ምን አይነት ልጅ ነህ አረቋጠሮ አረቋጠሮ ዛሬ የምሬ ነው የሚላችሁ። ማንንም አላዳምጠህም። ቋጥር ቋጥር፣ ከፈለከ፣ ምን አገባኝ እኔ። ሊስቱን ብቻ ማሸነፊ ነው ትልቁ ነገር። አልሐምዱሊላህ ደስን ያለኝ የምሬ ነው የሚላችሁ። ሲቲዝንስ፣ እስኪ ይሄን ጨዋታ ማሸነፋችን ደስ ያለ ሁሉ እስኪ ስታር ቦይ ፊል እያልከ ጻፍልኝ። ለማንኛውም እንኳን ደስ አላችሁ፣ እንኳን ደስ አላችሁ ሲቲዝንስ። ብቻ ቃላት የለኝም።